ሰላም ሰላም ውዲያው ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁን ደግሞ የዘጠነኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮችን ልናስቀኛችሁ መተናል። አብሮነታቸው አይለያን። ላይክ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። የዘጠነኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ በሚደረግ አንድ ጨዋታ ነው የሚጀምረው። በኤላንድ ሮድ ሊድስ ዩናይትድ ከዌስትሃም ዩናይትድ ምሽት አራት ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። የፕሪምየር ሊጉ መክፈቻ ነው። ከግርሃም ፖተር ስነበት በኋላ ኑኖ ስፕሪቶ ሳንቶስን የሾማ ዌስትሃም ዩናይትድ አሁን ከግርሃም ፖተር ስነበት በኋላ ኑኖ ስፕሪቶ ሳንቶን የሾማ ዌስትሃም ዩናይትድ አሁንም ከገባበት የውጤት ቀውስ ያልወጣ ሲሆን፣ ዛሬም ሌላ ፈተና ይጠብቀዋል። በዚህ ዓመት ወደ ፕሪሚየር ሊግ ያደገው ሊድስ ዩናይትድ ደግሞ ካደረጋቸው ስምንት ጨዋታዎች ማሸነፍ የቻለው ሁለቱም ብቻ እንደሆነ ይታወቃል። ከዚህ አኳያ በምሽቱ መርሃ ግብር በሊድስ በኩል ጉዳት የነበረባቸው አካፎር እና ኤታን አምፓፖድ ከጉዳታቸው ሲመለሱ፣ በዌስትሃም በኩል ኒኮላስ ፉልክሩክ ከጨዋታው ውጪ ሆኗል ተብሏል። ይህም የፕሪሚየር ሊጉ መክፈቻ የሚሆነው ጨዋታ ምሽት አራት ሰዓት ላይ የሚካሄድ ይሆናል። የሊጉ ጨዋታ ቅዳሜና እሁድ ይቀጥላል። በዚህም ታላላቅ ቡድኖችን ወይም ቢግ ሲክስ የምንላቸው ወይም ቢግ ኤት ወይም ስምንቱ ታላላቅ ቡድኖች እስከሚከስል ማንቸስተር ዩናይትድን ሌሎችንም አካተን ያሉ ቡድኖች የሚያደርጓቸው ጨዋታዎች ቅዳሜና እሁድ በብዛት ቅዳሜ ይካሄዳሉ። አርሰናል እሁድ ጨዋታውን የሚያካሄድ ይሆናል። የሊጉ ጨዋታዎች ቅዳሜ ቀጥለው ሲደረጉ ምሽት አንድ ሰዓት ከሰላሳ ላይ ማንቸስተር ዩናይትድ በሜዳው ኦልትራ ፎርድ ብራይተንን ያስተናግዳል። ከበርካታ ጊዜያት በኋላ ተከታታይ ሁለት ጨዋታዎችን በሊጉ ያሸነፈው ማንቸስተር ዩናይትድ አሸናፊነቱን ለማስቀጠል የሚያደርገው ፍልሚያ ተጠባቂ ነው። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት አምስት ጨዋታዎች ብራይተን አራቱን በማሸነፍ የበላይነቱን ይዟል። ማንቸስተር ዩናይትድ ደግሞ በአንዱ ድል አድርጓል። ምሽት አራት ሰዓት ላይ ሊቨርፑል ከሜዳው ውጪ ከብሬንትፎርድ ጋር ሌላኛው ጨዋታውን የሚያደርግ የፕሪሚየር ሊጉ ክለብ ነው። ሊቨርፑል በሁሉም ውድድር ከተከታታይ አራት ጨዋታዎች ሽንፈት በኋላ በዚህ ሳምንት በአውሮፓ ቻምፒየንስ ሊግ ድል በማድረግ ወደ ድል መመለሱ ይታወቃል። በአሰልጣኝ አርኔ ስሎት የሚመራው ሊቨርፑል በአውሮፓ ቻምፒየንስ ሊግ ያገኘውን ድል በሊጉ ለማስቀጠል የሚያደርገው ፍልሚያም እንዲሁ ይጠበቃል። በክረምት የተጫዋቾች የዝውውር መስኮት በርካታ ገንዘብ ወጥቶባቸው ሊቨርፑልን የተቀላቀሉት አሌክዛንደር አይዛክና ፍሎሪያን ቨርትስ እያሳዩ ባለው ወቅታዊ አቋም ትችት እያስተናገዱ በአንጻሩ ይገኛሉ ብዙ ሰዎች ብዙ የእግር ኳስ ወዳጆች እና የቀድሞ የእግር ኳስ ተጫዋቾች እንዲሁም በተንታኝነት በተለያዩ የቴሌቪዥን ሚዲየሞች ውስጥ የሚያገለግሉ አካላት የእግር ኳስ ባለሙያዎች እየተቹት ይገኛሉ። ከእነሱ በተጨማሪ የአምናው የሊጉ ኮከብ ግብ አስቆጣሪ መሐመድ ሳላህም በዚህ ውድድር ዓመት እያሳየ ባለው ብቃት እየተተቹ ከሚገኙ ተጫዋቾች የሊቨርፑል ተጫዋቾች መካከል አንደኛው ነው። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት አምስት ጨዋታዎች ሊቨርፑል ሁሉንም በማሸነፍ ብሬንትፎርድ ላይ የበላይ ነው። ከነዚህ ጨዋታዎች አስቀድመው ግን ኒውካስል ዩናይትድ ከፉልሃንም እንዲሁም ቼልሲ ከሰንደርላንድ በተመሳሳይ አመሻሽ 11 ሰዓት ላይ የሚገናኙ ይሆናል። እሁድ የሊጉ መሪ አርሰናል በሜዳው ኤሜሬትስ ከክሪስታል ፓላስ ጋር ከክሪስታል ፓላስ ጋር ምሽት 11 ሰዓት ላይ ጨዋታውን ያደርጋል። ይህ በጣም ተጠባቂ ጨዋታ ነው። ክሪስታል ፓላስ በማሸነፍ ጎዳና ላይ የሚገኝ ትልልቅ ቡድኖችን እየፈተነ የሚገኝ ነው። ሊቨርፑልን ለመጀመሪያ ጊዜ ማሸነፉ ይታወቃል። የሊቨርፑልም ውድቀት ከዛ ጊዜ ጀምሮ በሊጉ ያሳየው ደካማ ጎን የመነሻ እና መተቻም ሆኖ ነበር። ስለዚህ አርሰናል እሁድ የሊጉ መሪ በኤምሬትስ በሚያደርገው በሜዳው በሚያደርገው ጨዋታ 11 ሰዓት ላይ ከክሪስታል ፓላስ ይጫወታል ማለት ነው። እንግዲህ እንደሚታወቀው አርሰናል የሊጉ መሪ ነው። መሪነቱንም ለማስጠበቅ ወደ ሜዳ ሲገባ፣ ተጋጣሚው ክሪስታል ፓላስ በበኩሉ ወደ አሸናፊነት ለመምጣት እንደሚፋልም ይጠበቃል። በተመሳሳይ ወልቭስ ከበርን ላይ፣ አስቶን ቪላ ከማንቸስተር ሲቲ በርነመዝ ከኖቲንጋም ፎረስት ምሽት 11 ሰዓት ላይ የሚደረጉ ጨዋታዎች ናቸው። የውድ ተመልካቾች የ9ኛው ሳምንት የሊጉ መርሃ ግብር ምሽት 1 ሰዓት ከ30 ላይ ኤቨርተን ከቶተና ሞትስፐር በሚያደርጉት ጨዋታ ይጠናቀቃል። አርሰናል ሊጉን በ19 ነጥብ ሲመራ፣ ማንቸስተር ሲቲ በ16፣ ሊቨርፑል በ15 እንዲሁም በርነመዝ በተመሳሳይ በ15 ነጥብ ከሁለተኛ እስከ አራተኛ ደረጃ ያለውን ይዘዋል። የማንቸስተር ሲቲ የፊት መስመር ተጫዋች ኤርሊንግ ብራውታላንድ በስምንት ጨዋታዎች አስራ አንድ ግቦችን በማስቆጠር የሊጉ ኮከብ ግባግቢነቱን እየመራም ይገኛል። ክሪስታል ፓላስ ከአርሰናል የሚያደርጉትን ጨዋታ ጨምሮ ሌሎችንም የፕሪሚየር ሊግ ጨዋታዎች በተመለከተ የየክለቦቹ አሰልጣኞች እና ተጫዋቾች የሰጧቸውን አስተያየቶች ነው ቀጥሎ ደግሞ የምንመለከተው። በሊቨርፑል እንጀምራለን። ማንቸስተር ዩናይትድን፣ ማንቸስተር ሲቲን፣ አርሰናልን እንዲሁም ቸልሲን እናገኛለን። አብሮነታቸው በድጋሚ ላይን ፉትቦል ማዕድ በተለያዩ ወቅታዊና ፕሮፋይል ነክ በሆኑ ጉዳዮች ወደ እናንተ እየደረሰ ይገኛል። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ፉትቦል ማዕድ በፌስቡክ በዩቲዩብ፣ በቲክቶክ ሚዲየሞች ማግኘት ይችላላችሁ። ማንቸስተር ዩናይትድ ከብራይተን፣ አስቶንቪላ ከማንቸስተር ሲቲ የፕሪሚየር ሊጉን ጨዋታዎች ግምት ነው፣ አሁን ደግሞ የምናየው ከአስተያየቶቹ በፊት ግምቶቹን በናያቸው መልካም ነው ብዬ አስባለሁ። ከዚህ አንጻር የቢቢሲው እግር ኳስ ተንታኝ ክሪስ ሰተን ያደረገውን የተመለከተውን ምልከታ ወደ እናንተ እናደርሳለን። ብራይተን ባለፉት ሶስት ዓመታት ወደ ኦልድ ትራፎርድ አቅንቶ ማንቸስተር ዩናይትድን ማሸነፍ ችሏል። ዘንድሮስ? ይለናል ክሪስ ሰተን። ዩናይትድ ባለፈው ሳምንት ሊቨርፑልን በማሸነፍ ድንቅ ውጤት ማስመዝገብ ቢችልም ወጥ አቋም አለማሳየቱ መተማመን እንዲጠፋ አድርጓል ብሏል። የቢቢሲው የእግር ኳስ ተንታኝ ክሪስ ሰተን ማንቸስተር አሸንፍም ስል ሰዎች ቢናደዱብኝም ስለምንም ስለምንም ቡድን አምነዋለሁ ሲል ይጠይቃል። ስለምንስ ቡድን አምነዋለሁ ሲል ነው ክሪስ ሱተን የሚጠይቀው። ማይንሰር የማሸነፍ እድሉ አነስተኛ ነው ለማለት ፈልጎ ይመስላል። አንጋፋ የእግር ኳስ ተንታኝና ለረጅም ጊዜ ቢቢሲ ስፖርት ውስጥ የሰራ ነው። ለዚህ ነው በፉትቦል ማዕድ ብዙ ጊዜ የጨዋታ ግምትን ስናነሳ የክሪስ ሱተንን የጨዋታ ግምት ወደ እናንተ የምናደርሰው። ሱተን ይህንን የማይንሰር ዩናይትድን ጨዋታ ጨምሮ ዛሬ አርብ ምሽት፣ ቅዳሜና እሁድ የሚካሄዱ የዘጠነኛ ሳምንት ጨዋታዎችን እንደሚከተለው ገምቷል። አርብ፣ ሊድስ ከዌስታም ዛሬ ምሽት የሚያደርጉት። ኑኖ ስፕሪቶ ሳንቶ ወደ ዌስታም የመጡት ቡድኑን ከመውረድ ለማትረፍ ቢሆንም ከባድ ስራ ይጠበቅባቸዋል ሲል ሱተን ያስታውሰናል። ከቡድኑ ደካማ መሆን አንጻር እንዴት ሊያሸንፉ ሲል ይጠይቃል። ሊድስ በጥሩ ጊዜ ላይ ባይገኝም ተፎካካሪ ቡድን መሆኑን ማሳየቱንም እንዲሁ በማስታወስ ጃሮድ ቦዌን ጎል እንደሚያስቆጠር በገመትም የቡድኑ የተከላካይ መስመር ብዙ ክፍተቶች ያሉበት ብሏል። በዚህም ሊድስ ዌስት ሃምን ሁለት ለአንድ እንደሚያሸንፍ ነው ግምቱን ያስቀመጠው። ቀጥሎ ደግሞ የምናገኛቸው ነገ ቅዳሜ የሚካሄዱ ጨዋታዎችን ነው። እነዚህም ላይ ሱተን ምልከታውን አስቀምጦ እንደሚከተለው ግምቷል። ቼልሲ ከሰንደርላንድ ቼልሲ መጀመሪያ ላይ ከገጠመው የውጤት ቀውስ በመውጣት አራት ተከታታይ ጨዋታዎችን ማሸነፍ ችሏል። ሰንደርላንድ በደንብ የተደራጀ ቡድን ቢሆንም ቼልሲ ሶስት ነጥቦችን እንደሚያሳካ እንደሚያስብ ሱተና ግምቱን አስቀምጧል። ይህም የሌሎችም የእግር ኳስ ባለሙያዎች ግምት ነው። ቼልሲ ሁለት ለዜሮ እንደሚያሸንፍ ነው ግምቱን ያመለከተው። ሌላኛው ደግሞ ኒውካስል ዩናይትድ ክፍላም የሚያደርጉት ጨዋታ ነው። በቻምፒየንስ ሊግም ቢሆን ኒውካስል በሜዳው ሲጫወት ሁሌም እንደሚሸነፍ እገምታለሁ ይላል። ይህ ጨዋታ የተለየ አይደለም። ፉልሃም በደንብ የተደራጀ ቡድን ሲሆን ባለፈው ዓመት ወደ ሴንት ጄምስ ፓርክ አቅንቶ ቢያሸንፍም በዚህ ጨዋታ ግን አያሳካውም ሲል ኒውካስል ፉልሃምን ሶስት ለአንድ እንደሚያሸንፍ ክሪስ ሰተን ገምቷል። ሌላው የምሽቱ ተጠባቂ ጨዋታ የቅዳሜ ማንቸስተር ዩናይትድ ከብራይትን የሚያደርጉት ነው። ጨዋታው መቆም ሲገባው በመቀጠሉ ማንቸስተር ዩናይትድ ባለፈው ሳምንት የመጀመሪያውን ጎል ማስቆጠር ችሏል። ሊቨርፑል ማሸነፍ ድንቅ ውጤት ቢሆንም የቡድኑ መሻሻል አያሳየም ሲል ክሪሱተን ይሞግታል። ሶስተኛ ተከታታይ ጨዋታቸውን በሩበን አሞሪም ስለ ያሸንፋሉ ብዬ አላሰብምም ሲል ነው ምልከታውን ያጋራው። ብራይተን ከሜዳው ውጭ ቢጫወትም ካለመፍራቱን በላይ አጥቂው ዳኒዌል ቤክ ጎል የሚያስቆጥር ይመስለኛል ሲል ግምቱን አመልክቷል። ውጤት አስመዝግቡ ግምቴ ትክክል አለመሆኑም ማሳየት ያለበት ማንቸስተር ዩናይትድ ነው ሲልም ግምቱን በመጨረሻ ለብራይተን ሁለት ለአንድ ማንቸስተር ዩናይትድ እንደሚያሸንፍ ሰጥቷል ግምቱን የቢቢሲው ክሪስ ሰተን። ቀጥሎ የምናገኘው የቅዳሜ ጨዋታ ደግሞ ብሬንትፎርድ ከሊቨርፑል የሚያደርጉትን ነው። ሊቨርፑል አጥቂው አሌክዛንደር አይዛክ ፍራንክፈርት ጋር በነበረው የቻምፒየንስ ሊግ ጨዋታ በመጎዳቱ ከዚህ ጨዋታ ውጭ የመሆን እድል አለው። አጥቂው ወደ ቀያዮቹ ለመዘዋወር ሲል የቅድመ ውድድር ዝግጅቶችን ባለማድረጉ አቋሙ ከመውረዱም በላይ ጉዳት እያስተናገደ ይገኛል። ከዚህ አኳያ ቡድኖ ፍራንክፈርትን ቢያሸንፍም አሁን የሚፈተንበት ጨዋታ ነው። ብሬንትፎርድ ኳ ይዞ መጫወት ቢመርጥም አሰልጣኝ ኪት አንድሪውስ ለእንደዚህ አይነት ጨዋታዎች መልሶ ማጥቃትን እንደሚመርጡ ሱተን አመልክተዋል። የሊቨርፑል አጥቂ መስመር በዚህ ጨዋታ ባይሆንም ወደ ውጤታማነት መመለሱ እንደማይቀር ቢገምትም የተከላካይ ክፍሉ ግን ክፍተት አለበት ሲል ተናግሯል። በዚህም አንዳቻ እንደሚወጡ ነው የተናገረው። ጨዋታው በብሬንትፎርድ ሜዳ እንደሚካሄድ ልብ ይለዋል። አሁን ቀጥሎ ወደ እሁድ ጨዋታዎች እናልፋለን። ውድ ተመልካቾች ፉትቦል ማዕድ በፕሮፋይል ነክ መረጃው እንዲሁም እግር ኳስ ያጫጭር መረጃዎቹ ዘውትር ወደ እናንተ ይደርሳል። አሁን ደግሞ በቀጥታ ስርጭት የእንግሊዝ ፕሪሚየር ሊግ የነገ የዛሬ ምሽት ምሽትና የእሁድ ጨዋታዎችን እያየን ነው። እሁድ የክሪስ ሰተንን ግምት እየቃኝ እንገኛለን። ወደ እሁድ ጨዋታዎች ነው የምናልፈው። በርንመዝ ከኖቲንግሃም ፎረስት። የቢቢሲው እግር ኳስ ተንታኝ ክሪስ ሰተን በርንመዝ ከኖቲንግሃም ፎረስት የሚያደርጉትን ጨዋታ እንዲህ ተመልክቶታል። ሾን ዳይሽ ለፎረስት አለቃ ሆኖ መሾማቸው ትክክለኛ እርምጃ ነው ብዬ አስባለሁ ብለዋል። ዳይሽ ባጫወታቸው ከቀድሞ አሰልጣኝ አስፖን አንጅ ፖስቴ ከጉሉ ይልቅ ወደ ኑኖ ስፕሪንቱ ይቀርባሉ። አሁን ትኩረቱ ቡድኑን በሊጉ ማቆየት ላይ ነው። በጥሩ አቋም ላይ ከሚገኝ በርንመዝ ጋር የሚደረግ ይህ ጨዋታ ግን ለአሰልጣኙ ፈታኝ ይሆናል ብዬ አመለክታለሁ ብሏል። በርንመዝ በተለይም በሜዳው ድሎችን መፍጠር ይችላል ሲል አንድ ለዜሮ ፎረስትን እንደሚያሸንፈው ግምቱን አስቀምጧል። ሌላኛው የእሁድ ጨዋታ አስራ አንድ ሰዓት ላይ የሚደረገው አርሰናል ከክሪስታል ፓላስ የሚያደርጉት የለንደን ደርቢ ነው። በዚህ ወቅት ማን ሚካኤል አርቴታን ቡድን ሊያስቆም ይችላል ይላል ሱተን በጥያቄ ምልክት። አሁን መድፈኞቹን ሊገዳደር የሚችለው ፓላስ ሲሆን ይህንንም ከሊቨርፑል ጋር አስመስክረዋል ሲል አመልክቷል። ፓላስ ሐሙስ በአውሮፓ ኮንፈረንስ ሊግ መጫወቱ ግን ከቡድን ጥልቀቱ አንጻር የሚጠቅመው አይመስልም ሲልም ጠይቋል። የመድፈኞቹ የተከላካይ መስመር አስደናቂ እንቅስቃሴውን ቀጥሎበታል በማለት አርሰናል ጨዋታውን እንደሚያሸንፍ፣ ሁለት ለዜሮ እንደሚያጠናቀቅ ክሪስ ሱተን አመልክተዋል። ሌላኛው የእሁድ ጨዋታ አስቶን ቪላ ከማንቸስተር ሲቲ የሚያደርጉት ነው። አርሊንግ ብራውት ሃላንድ ምን አይነት አስደናቂ ተጫዋች ነው! ሲል በውድድር ዓመቱ እያሳለፈ የሚገኘውን የሊጉም የግብ መሪ መሆኑን አመልክተዋል። አስራ አንድ ግቦች አሉት ሃላንድ። ሲቲ ግን ወደ ድንቅ ብቃቱ የተመለሰው ፊል ፎደንን እና ምርጡን ግብ ጠባቂ ጂያንሉጂ ዶናሩማን አስፈርሟል ሲል አመልክተዋል። እንደ ሲቲ ሁሉም ቪላም በተከታታይ ሶስት ጨዋታዎችን በማሸነፍ ለፔፐ ጋርዲዮላ ቡድን ፈተና ይሆናል። ሲቲ ወደ ቪላ አቅንቶ በተከታታይ ሁለት ጨዋታዎች በመሸነፉ ይህንን መርሃ ግብር በአቻ ውጤት የሚያጠናቅቁ ይመስለኛል ብለዋል ሱታን። በዚህም ጨዋታው አንዳቻ እንደሚጠናቀቅ ነው ግምቱን ያስቀመጠው። እንቅርታ ወልቭስ ከበርን ላይ፣ ወልቭስ በሜዳውና እና በደጋፊቹ ፊት ይህንን ጨዋታ ማሸነፍ ይጠበቅበታል። በርን ላይ ባለፈው ሳምንት ሊድስን አሸንፎ በጦር መንፈስ ላይ ይገኛሉ። ይህን ጨዋታ ካሸነፉ ለወልቭስ ከባድ ውጤት ይሆናል። በዚህም ግምቱ ኤቨርተን ከቶተንሃም፣ ወልቭስ ከበርሌ በሚያደርጉት ጨዋታ ወልቭስ ሁለት ለዜሮ እንደሚያሸንፍ ክሪሱተን ገምቷል። ሌላኛው የእሁድ ተጠባቂ ጨዋታ ኤቨርተን ከቶተንሃም የሚያደርጉት ነው። ቶተንሃም እንደ ተጋጣሚዋ ጨዋቱን እየቀየረ ቢሆንም የቡድኑን የአጥቂ መስመር ክፍተት አለበት። ይሄ የሚታወቅ ነው። ኤቨርተንም ተመሳሳይ አቀራረብ ቢኖረውም ጎሎች የሚያስቆጥሩት አጥቂዎቹ አይደሉም። ቡድኑ ምን አይነት አጥቂ ሊያገኝ ይችላል የሚለው አጠያያቂ ነው። ከዚህ አንጻር በእነዚህ ምክንያት ጨዋታቻ እንደሚጠናቀቅ ግምቶች አመልክተዋል። በዚህም ክረስተን አንዳቻ እንደሚወጡ ነው ግምቱን ያስቀመጠው። ወደ ተመልካቾች እየተከታተላቸው ያላችሁት ፉትቦል ማዕድ ነው። ፉትቦል ማዕድ ዘውትር ወደ እናንተ በፕሮፋይል ነክና ጫጭር መረጃዎቹ እየደረሰ ይገኛል። አሁን ደግሞ የእንግሊዝ ፕሪሚየር ሊግ ዘጠነኛ ሳምንት ጨዋታዎችን እያስዳሰስናችሁ ናችሁ ነው ግምቶችንና የጨዋታውን አጠቃላይ ዳሳ ቀደም ብለን አይተናል። አሁን የዘጠነኛ ሳምንት የፕሪሚየር ሊጉ ጨዋታዎችን አስመልክቶ የተሰጡ አስተያየቶችን ወደ እናንተ እናደርሳለን። በቅድሚያም ሊቨርፑልን ነው የምናገኘው። ላይክ ኮሜንት፣ ሰብስክራይብ፣ ሼር ማድረጋቸውን ግን እንዳትረሱ። የሊቨርፑል ወሳኝ ተጫዋች መሐመድ ሳላህ ግብ ጠባ ግብ ለማስቆጠር ተቸግሮ ታይቷል። አሰልጣኝ አርነ ስሎትም ሎትም ደፍረው ተጠባባቂ ወንበር ላይ ማስቀመጥ ጀምረዋል። ግብፃዊ ኮከብ ተጽዕኖ ፈጣሪነቱ ቢቀንስም በእርሱ ላይ እምነት እንዳላቸው ኔዘርላንዳዊ አሰልጣኝ በተደጋጋሚ ሲነገሩ ይደመጣል። ተጫዋቹ የግብ ዕድሎችን ያመክናን ሳላህም ተመሳሳይ ነው። ምናልባት በዚህ ልክ ሲስት አናውቀ ይሆናል ነገር ግን ይሄ ብዙ አያስጨንቀኝም። ምን አይነት ግብ አስቆጣሪ እንደሆነ ለአመታት አሳይቷል ሲሉ አርኔስ ሎት ተናግረው። እንግሊዝ ፕሪሚየር ሊግ ዘጠነኛ ሳምንት ቅዳሜ ምሽት አራት ሰዓት ብሬንትፎርድን የሚገጥሙት አርኔስ ሎት ጀረሚ ፍሬምፖንግ በጉዳት ለጥቂት ሳምንታት ከሜዳ እንደሚርቅ ገልጸዋል። ከዚህ አካባቢያ ከኒውካስትል ሊቨርፑልን ከተቀላቀለ በኋላ አንድ ግብቻ ያስቆጠረው አሌክዛንደር አይዛክም ለቀዳሜ ጨዋታ መድረሱ እንዳልተረጋገጠ ነው አሰልጣኙ ያሳወቁት ሮች ሳይጠበቅ ከደረሰበት ተከታታይ አራት ሽንፈቶች በኋላ ወደ ድል የተመለሰው የመርሳይዱ ክለብ ሊቨርፑል አምበል የሆነ ቨርጂል ቫንዳይክ ደግሞ አሁን ጊዜው የመነሳሻ ነው፣ በዚህ መቀጠል አለብን ሲል የቡድን አጋሮቹን አሳስቧል። ባለፉት ጥቂት ሳምንታት በክረምት የዝውውር መስኮት ንቁ ተሳትፎን ላደረገው የአምናው የፕሪሚየር ሊግ ሻምፒዮን ሊቨርፑል ጥሩ የሚባል እንዳልነበረ ይታወሳል። ይህም ባልተጠበቀ መልኩ ከሰላሳ ስምንት ዓመታት በኋላ ለመጀመሪያ ጊዜ በሁሉም ውድድሮች በተከታታይ አራት ጊዜ ሽንፈትን ማስተናገዱ ነው። ቀያዮቹ በአውሮፓ ቻምፒየንስ ሊግ ሶስተኛ ዙር ወደ ጀርመን አቅንተው አይንትራንክ ፍራንክፈርትን አምስት ለአንድ በሆነ ውጤት አሸንፎ ተመልሰዋል። ታዲያ ጥያቄው ይህ ድላቸው ለፕሪሚየር ሊጉ ምን ያህል ዋስትና ነው የሚል ነው። ብሬንትፎርድን ነው በብሬንትፎርድ ሜዳ የሚገጥሙት። ከአስቸጋሪ ሳምንታት በኋላ ወደ ድል መመለሳቸውን ተከትለው ኔዘርላንዳዊው ባለልምዱ ተከላካይ ቨርጅል ቫንዳይክ አሁን የመነሻሻ ጊዜ ነው፣ በዚህ አሸናፊነት ስሜት መቀጠል አለብን ሲል ተናግሯል። ከማሸነፊያ ጎሎች መካከል አንዷን ያስቆጠረውና የጨዋታው ኮከብ በመባል የሻምፒየንስ ሊግ ጨዋታ ላይ የተመረጠው ቫንዳይክ ትኩረት ማድረግ ያለብን መሻሻሎች ላይ ነው፣ ውጭ ላይ ያለውን ጫጫታ ባለመስማት ራሳችን ላይ ብቻ መስራት ይኖርብናል ሲል ለቡድን አጋሮቹ አሳስቧል። በ34 ዓመቱ ቨርጅል ቫንዳይክ የሚመራው ቀዮቹ የተከላካይ ክፍል ከውድድር ዓመቱ ጅማሬ አንስተው በቀላሉ በርካታ ግብሎች የሚቆጠሩበት መሆኑን በሁሉም ጨዋታዎች ተመልክተናል ቢባል ማጋነን አይሆንም። ክፍተቶች፣ ትችቶች ሲያስተናግድ መሰንበቱም እንዲሁ ይታወሳል። በአርነ ስሎት የሚመራው ሊቨርፑል በቻምፒዮንስ ሊጉ ሁለት ጨዋታዎችን አሸንፎ በአንድ ሽንፈት የገጠመው ሲሆን በእንግሊዝ ፕሪሚየር ሊግ ደግሞ ከስምንት ጨዋታዎች 15 ነጥቦችን በመሰብሰብ ከመሪው አርሰናል በአራት ነጥቦች ዝቅ ብሎ አራተኛ ደረጃ ላይ ተቀምጦ ይገኛል። ሊቨርፑል እንግዲህ ነገ ቅዳሜ ምሽት ከሜዳው ውጭ አቅንቶ ብሬንትፎርድን ይገጥማል። በዚህ ጨዋታስ ተከታታይ ድሉን ከቻምፒዮንስ ሊግ ጋር አጣምሮ ያሸንፋል ወይስ በፕሪሚየር ሊግ ነጥብ የመጣል ጉዞ ይቀጥላል የሚለው ተጠባቂ ነው። ውድ ተመልካቾች በእንግሊዝ ፕሪሚየር ሊግ ዘጠነኛ ሳምንት ጨዋታዎች ወደ እናንተ ዳሰሳችንን እያቀረብን ነው። አሁን ከጨዋታው በፊት የተሰጡ አስተያየቶችን እያየን እንገኛለን። ከሊቨርፑል ወደ አርሰናል ቤት ነው የምናልፈው። ጋብሪኤል ማጋሊሽ በእሁዱ ጨዋታ የመሰለፉ ጉዳይ በአርሰናል ቤት እንዳልተረጋገጠ ተሰምቷል። በዘጠነኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል በመጪው እሁድ ከክሪስቲያል ፓላስ ጋር ይጫወታል። በኤምሬትስ የሚደረገውን ጨዋታ በተመለከተ አሰልጣኝ ሚካኤል አርቴታ ለጋዜጠኞች መግለጫ ሰጥቷል። በመግለጫው ላይ እንዳለው ተከላካዩ ገብርኤል ማጋሌሽ የመሰለፉ ነገር ገና እንዳልተረጋገጠ ነው የተናገረው። አርሰናል በአውሮፓ ቻምፒየንስ ሊግ አትሌቲኮ ማድሪድን አራት ለዜሮ ባሸነፈበት ጨዋታ እንደምታስታውሰው ተመልካቾች ተቀይሮ ብራዚላዊ ተከላካይ መውጣቱ ይታወሳል። በጨዋታው አንድ ጎል ሲያስገባ ጎል ሲያስቆጥር፣ አንድ ደግሞ ለግብ የሚሆን ኳስ አመቻችቶ ለየኮሬሽ ማቀበሉ ይታወቃል። አርሰናል የቆመ ኳሶችን ኢላማ ከሚያደርግባቸው ተጫዋቾች መካከል ግንባር ቀደሙ ገብርኤል ማጋለሽ ነው ወይም ማሰሩ ነው ቢባል ማጋነን አይሆንም። ከዚህ አኳያ ተጫዋቹ በቀጣዩ 24 ሰዓታት ውስጥ በሚደረግለት ምርመራ ወደ ሜዳ የመመለሱ ጉዳይ የሚታወቅ ይሆናል ሲል አርቴታ በሰጡ አስተያየት ተናግሯል። በለንደን ደርቢ ከፓላስ ጋር የሚደረገው ጨዋታ ኢብሪቼ ኤዜ ምርጥ ጊዜ ያሳለፈበትን የቀድሞ ክለቡን የሚገጥምበት መሆኑም ደግሞ እንዲሁ ይታወቃል። ታዲያ ይሄ ጨዋታ ለኤበረቺ ኤዜ የተለየ እንደሚሆን ሚኬል አርቴታም አንስቷል። ዋናው ትኩረት ግን ቡድናችን ነው ብሏል በጋዜጣዊ መግለጫው። አሁን ባለው የቡድን ጥልቀት ደስተኛ መሆኑን የገለጸው አርቴታ በመከላከሉና የቆሙ ኳሶችን መጠቀም ላይ ያላቸው ጥንካሬ እንዳለ ሆኖ በሁሉም የጨዋታ መንገድ ብዙ መሻሻል እንደሚጠበቅባቸው ነው የተናገረው። የሰሜን ለንደኑ ክለብ በዚህ ዓመት ባደረጋቸው 12 ጨዋታዎች የተቆጠሩበት ሶስት ግቦች ብቻ ናቸው። ኖኖ ማዱኬ፣ ማርቲን ኦዲጋርድ፣ ከያቨርት አሁንም በጉዳት ከስብስብ ውጭ መሆናቸው ስፔናዊ አሰልጠኝ ይፋ አድርጓል። አርሰናል እንግዲህ ክርስታል ፓላስን እሁድ የሚገጥም ይሆናል። ውድ ተመልካቾች እዚህ ጋር ልናስተውለው የሚገባው ነገር አርሰናል አሁን ካለው የቡድን ስብስብ ጥልቀት በተጨማሪ እነ ኖኖ ማዱኬ፣ ማርቲን ኦዲጋርድ፣ ከያቨርት፣ ገብርኤል ጄሱስ ሲመለሱ ቡድኑ ምን ያህል ሊሰፋ እንደሚችል ማመላካት ይሆናል። ይህም አርሰናል በኤፌካ በካርሊንግ ካፕ በቻምፒየንስ ሊግ እንዲሁም በፕሪሚየር ሊግ የሚኖሩትን ጨዋታዎች ይልቁንም ከፊት የሚመጣውን የፌስቲቭ ፌሬድ ለመወጣት የሚያስችለው ደረጃ ላይ እንደሚገኝ በቡድን ጥልቀቱ መመልከት ይቻላል። ከዚህ አኳያ የተጫዋቾቹ መመለስ ለአርሰናል የበለጠ ውጤታማ እንደሚያደርግለት፣ እንዲሁም የቡድን ጥልቀቱ ምን ያህል አስተማማኝ እንደሆነ በቀደም አትሌቲኮ ማድሪድን ሲያሸንፍ የነ ማይልስ ሉዊስ ስኬሊ የነ ገብርኤል ማርቲኔሊ መኖር ያመጣውን ለውጥ አይተናል፣ እና ከረፍት በኋላም ተቀይሮ የገቡ ተጫዋቾች የፈጠሩትን ጫና መመልከት ችለናል። አሁን ቀጥሎ በፕሪሚየር ሊግ ዘጠነኛ ሳምንት ዳሰሳችን የምናገኘው በማንቸስተር ሲቲ ቤት የተሰጠውን አስተያየት ይሆናል። ፔፕ ጋርዲዮላን እንመለከታለን። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ካስቶን ቪላ የሊግ ጨዋታ በፊት አስተያየቱን ሰጥቷል። ሮድሪ እና አብዱኮር ኩሳኖቭ ከጨዋታ ውጭ መሆናቸውን እንዲሁም ጎንዛሌት መድረሱን እርግጠኛ አይደለሁም ብለዋል ፔፕ ጋርዲዮላ። ለኤምሬ ትልቅ አድናቆት አለኝ። አስደናቂ አሰልጣኝ ነው ሲልም በአሶም ቪላ ሜዳ የሚያደርገውን ጨዋታ በተመለከተ ተናግሯል። ቡድኑ በመከላከል ጠንካራና በጣም የተደራጀ ነው። ከነሱ ጋር መጫወት ከባድ ነው። በሜዳቸው ደግሞ ይልቁን ይፈትኑናል ሲል ተናግሯል። ክሪስቱትን ይህን ጨዋታ አንዳቻ እንደሚወጣው ተናግሮ ነበረ። ትልቅ ጨዋታ እንደሚሆን ይጠበቃል። ሊቨርፑል ወደ ቀድሞ አቋሙ እንደሚመለስ በእርግጠኝነት እነግራችኋለሁ ሲልም ፔፕ ጋርዲዮላ ከእሱ ቡድን ውጭ የሌሎች ቡድኖችን በተመለከተ ከጋዜጠኞች ለቀረበለት ጥያቄ በሰጠው ምላሽ ተናግሯል። ተሻሽለናል፣ ነገር ግን አሁንም በምርጥ አቋማችን ላይ አንገኝም። ቡድኑ አስደንቆኛል፣ ነገር ግን አሁንም ለመሻሻል ቦታ አለን እና መስራት አለብን ሲልም አስተያየቱን አጠቃሏል ፔፕ ጋርዲዮላ። ቀጥሎ ደግሞ ኤንዞ ማሬስካ ቼልሲው መሪ የሰጡትን አስተያየት እንመለከታለን። ወደ ተመልካቾች ላይ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ፉትቦል ማዕድ ዘውትር ወደ እናንተ በፕሮፋይል ልክ እና አጫጭር እግር ኳስ መረጃዎች እንዲሁም ከታሪክ ነክ በሆኑ ሰነዶቹ እየደረሰ ይገኛል። ቼልሲ በክረምት የዝውውር መስኮት የምዕራብ ለንደኑ ክለብ ቼልሲን የተቀላቀለውና በደረሰበት ጉዳት ለሰባት ሳምንታት ያህል ከሜዳ ርቆ የሰነበተው ሊያምዴላፕ በቀጣይ ሳምንት ወደ ጨዋታ እንደሚመለስ አሰልጣኝ ኤንዞ ማሬስካ ከጨዋታ በፊት በነበራቸው የፕሬስ ኮንፈረንስ የጋዜጣዊ መግለጫ ተናግረዋል። ተመልካቾች እንደምታውቁት ሊያምዴላፕ በ30 ሚሊዮን ፓውንድ ወጪ ተደርጎበት ከፖርትማን ሮድ ስታንፎርድ ብሪጅን ባሳለፍ ነው የክረምት ዝውውር መቀላቀሉ ይታወቃል። የሁለት ዓመቱ እንግሊዛዊ አጥቂ በጣም ተስፋ የተጣለበትም የእንግሊዝም የወደፊቱ የሃሪኬን ተች ተኪ እንደሚሆን ይጠበቃል። ሊያም ዴላፕ የሰማያዎቹ ቤት አጀማመሩ ጥሩ የሚባል እንደነበረ ይታወሳል። ነገር ግን በናሴወር በገጠመው ጉዳት ለሰባት ሳምንታት ከሜዳ እንዲርቅ አድርጎት እንደነበረ አይዘነጋም። ከውድድር ዓመቱ ጅማሬ ያስቀድመው በቼልሲው አሰልጣኝ ኤንዞ ማሬስካ ተቀዳሚ ተመራጭ ተጫዋች ይሆናል ተብሎም ትልቅ ተስፋ ተጥሎበት ከነበሩ ተጫዋቾች መካከል አንዱ ነው። ታዲያ ዴላፕ አሁን ላይ ከጉዳቱ አገግሞ ከዋና ቡድን ጋር ልምምድ እየሰራ እንደሚገኝ አሰልጣኙ ገልጸዋል። ከተጫዋቹ ወቅታዊ ሁኔታ ጋር በተያያዘ አስተያየታቸውን የሰጡት ጣሊያናዊ የሰማዮቹ አሰልጣኝ ኤንዞ ማሬስካ ዴላፕ ወደ ሜዳ ለመመለስ መቃረቡን ጠቁመዋል። በዚህ ሳምንት ባናየውም በቀጣይ ሳምንት ግን በእርግጠኝነት ሜዳ ላይ ትመለከቱታላችሁ ሲሉ ነው የተናገሩት። የቀድሞ ስቶክሲቲ ተጫዋች ሮሪ ዴላፕ ልጅ የሆነው ሊያም ዴላፕ እንግሊዝ ወደፊት የብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ የሆነው ሀሪኬን ተተኪ እንደሚሆን አስባ የምትጠብቀው ተጫዋች ነው። በብዙ የእንግሊዝ ሚዲያዎችም እውቅ አድናቆት ሲፈርምም ገንዘቡ የወጣበት ገንዘብ እንደሚመጥ ነው ሲናገሩ ነበር። እንደሚታወቁ የእንግሊዝ ሚዲያዎች ለሀገራቸው ተጫዋችና ለሊጋቸው ትልቅ የሚዲያ ሽፋን በመስጠት በአፍሪካም በኤዥያም ፕሪምየር ሊጉ እንዲወደድ እንዲሁም በዱዋ አሜሪካም እንዲወደድ ያደረጉ ተጽዕኖ ፈጣሪዎች ናቸው። ሌላም ዴላፕ እንግዲህ ባሳለፍን ውድድር ዓመት ወደ ቻምፒዮንሺፕ ለወረደው ኤፒስዊች ታውን በግሉ ጥሩ ብቃት ማሳየቱ ይታወቃል። በቼልሲ ቤት ጥሩ ጊዜያትን ያሳልፋል ተብሎ የሚጠበቀው ዴላፕ ከጉዳት መመለሱ የሰማዮችን የማጥቃት ክፍል ተጨማሪ አማራጭ ይፈጥረለታል ተብሎም ይጠበቃል። ቼልሲ በተከታታይ ሊቨርፑልን ጨምሮ ትልልቅ የእንግሊዝ ፕሪሚየር ሊግና የአውሮፓ ቻምፒዮንስ ሊግ ድልን እያሳካ ይገኛል። በዚህ ሳምንትም ይህን እንድሉን እንደሚያስጠብቅ ይጠበቃል። በመጨረሻ የምናንሳው ከቡድኖች አስተያየት ከቡድኖች መሪዎች አስተያየት ወተን የቀድሞ እግር ኳስ ተጫዋች የወብታን ቁጥር መሰረት አድርጎ ጄሚ ከራገር ያነሳውን የሃሪኬን ማነው የሃላንድን የተመለከተ መረጃ ይሆናል። ከባለፉት ሶስት ዓመታት በተለየ መልኩ እጅግ ጠንካራ ሆኖ የቀረበው አርሰናል ሃያ አንድ ዓመታት በኋላ የፕሪሚየር ሊጉን ዋንጫ የማንሳት ሰፊ እድል እንዳለው ኦፕታን ጨምሮ የቀድሞ ተጫዋቾች ግምታቸውን እየተናገሩ ይገኛል። በተለይ የመድፈኞቹ ጠንካራ የመከላከል አቅም ቡድኑን ረጅም ርቀት ሊያስጉሰው እንደሚችል ግምቶችን እየሰጡ ነው። የዚህ አመቱን የዋንጫ ፉክክር በተመለከተ የቀድሞ የሊቨርፑል ተከላካይ ጄሚ ካራገር በሰጡ ሀሳብ አርሰናል ትልቅ የዋንጫ ግምት ቢያገኝም ከሊቨርፑል በላይ መፍራት ያለበት አርሊንግ ሃላንድን ነው ብሏል። ኖርዌያ አጥቂ እንደባለፉት ዓመታት ሁሉ በሊጉ እያስቆጠረ ያለው የግብ ብዛት ብዙ ግምት ያላቸውን ማንቸስተር ሲቲን ከዋንጫ ጋር ሊያገናኘው እንደሚችል ተናግረዋል። ብዙ ግምት ያላገኘውን ሲቲ ከዋንጫ ጋር ያገናኘዋል ብለዋል። እንግዲህ ካራ ጋር በግምቱ አንድ ተጫዋች ብቻውን እንዴት አንድን ክለብ ከዋንጫ ጋር እንደሚያገናኝ አላቀም። ይሄንም ማነሳበት ምክንያት ምንድነው? ማንቸስተር ሲቲ አሁን ያሉት ተጫዋቾች የቡድን ጥልቀቱ አነሰኛ ነው። ይህንም በተመለከተም ፔፕ ጋርዲዮላ ከወራት በፊት የሁለት ሺ 26 ውድድር ዓመት ከመጀመሩ በፊት አነስተኛ ስኳድ ያለው ቡድን ነው የምፈልገው ብሏል። ከተጫዋቾች ማኔጅመንትና ከቡድን የተማከል አስተዳደር እንዲሁም ከቡድን የቲም ስፕሪት የቡድንን መንፈስ በበጎ መልኩ ከማስኬድ አንጻር ከዚህ በፊት የተፈጠሩ የቡድን ውስጥ ሽኩቻዎችን ያለመታዘዝ ነገሮችን ከመቅረፍ አንጻር አነስተኛ ቡድን እንደሚፈልግ ነው የተናገረው። በዚህ አነስተኛ ቡድን ውስጥ እንግዲህ ተጫዋቾች ቢጎዱ ተጫዋቾች ለረጅም ጊዜ ተከታታይ ጨዋታዎችን በሳምንት ሁለት ሶስት ጨዋታዎችን በ10 ቀናት ውስጥ በ11 ቀናት ውስጥ አራት ሶስት ጨዋታዎችን ሲያደርጉ የሃላንድ ጎበዝ መሆን ምን ያህል ክለቡን ወደፊት ያስኬደዋል የሚለውን እንግዲህ ምን ይሆናል። ጄሚ ካራገር ግን ሃላንድ ብቻውን ብዙ ነገር ሊያደርግ እንደሚችል ጠቁሟል። ኖርዌያዊ አጥቂ እንደባለፉት ዓመታት ሁሉ በሊጉ እያስቆጠረ ያለው የግብ ብዛት ብዙ ግምት ያላገኘው ማይሰር ሲቲን ከዋንጫ ጋር ሊያገናኘው እንደሚችል ነው ጄሚ ካራገር የተናገረው። አርሰናልና ሊቨርፑል የቱንም ያክል ጥልቅ ስብስብና ጠንካራ ቡድን ቢገነቡም ማንቸስተር ሲቲ በሃላንድ የግል ጥረት ብዙ ጨዋታዎችን እያሸነፈ በመሆኑ ግምት ሳያገኝ ዋንጫውን ሊያነሳ ይችላል ብለዋል። የ25 ዓመቱ አጥቂ በ105 የፕሪምየር ሊግ ጨዋታዎች 96 ግቦችን ማስቆጠሩ ይታወቃል። በተጨማሪም የእንግሊዝ የምንጊዜም ከፍተኛ ግብ አስቆጣሪዎች መቶ ግብ ላይ ለመድረስ በትንሹ ከ1 ጨዋታዎች በላይ አስፈልጓቸዋል ብለዋል። በመሆኑም ያለፉት ሶስት ተከታታይ ዓመታት የሊጉ ሁለተኛ ቡድን አርሰናል የሁለት አስርተ ዓመታት የዋንጫ ጥማቱን ለመቁረጥ ከሊቨርፑል በላይ ሀላንድ ትልቁ ፈተናው መሆኑን ጀሜር ካራገር በራሱ መልከታ ገልጿል። ውድ ተመልካቾች የእንግሊዝ ፕሪሚየር ሊግ ዘጠነኛ ሳምንት ጨዋታዎችን ዳሰስ አስመልክቶ ወደ እናንተ የደረስንን በጥንቅር ይህን ይመስላል። በዳሰሳችን የፕሪሚየር ሊጉን የእንግሊዝ ፕሪሚየር ሊግ የጨዋታ አተያይ የአንጋፋውን የእግር ኳስ ተንታኝ የቢቢሲውን ክሪስ ሱተን የጨዋታዎች ግምት ከጨዋታው በፊት በአሰልጣኞች በቢግ ሲክስ ክለቦች የተሰጡ አስተያየቶችን እንዲሁም ሌሎች ጉዳዮችን ቃኝተናል። ከፉትቦል ማድጋዘውት ራብራችሁ እንድትሆኑ ግብዣችን ነው። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ እንላለን። ሰላም።